በመጀመሪያ ተረጋግቶ ሰው ማናገርን መልመድ አለብሽ። ተረጋግቼማ ነው እያናገርኩሽ፣ ነው የነገርኩሽ ነው። እኔ ቀድሜም ተናግሬ ነበረ። አብርሃም የሁለት ቀን ሙከራውን ያደርግና ማለት ነው። አሁን ማታ ከሄርሜላ ጋር መጥተው ማለት ነው። ምክንያቱም አሁን ቲክቶክ ላይ የተለቀቀውን ነገር አይታችኋል። እንግዲህ መግቤ ማታ ላይ የመጡና ማለት ነው እንግዲህ ሄደናል፣ ሞክረናል፣ ሩታን ይቅርታ ልጠይቃት ሞክሬያለሁኝ። አይታችሁ አሉላችሁም የህፃኑን ልብስ ይዤ ሄጃለሁኝ፣ ጡጡብንም ወስጄያለሁኝ። የህክምና ቀጠሮች ጋር ሄደናል፣ ትራሳው እንድምንታይ ብያታለሁኝ። እንግዲህ እንዳያችሁት ነው፣ አትፈልገኝም እሷ። ስለዚህ እኔ ምን ላደርግታል? ወደ ሄርሜላ መመለስ የለብኝም፣ እንደዛ ነው የምትሉት ምናምን ነው የሚለው ምክንያቱም የሚያደርጋቸው ነገሮች በሙሉ እንደዛ ስለሆኑ ማለት ነው። ሆን ብሎ ሩታን ያናድዳታል፣ ያበሳጫታል። ከዛ ተመልሰው ይሄድና ማለት ነው ይቅርታ አድርጊልኝ ምናምን ይላል። ሲጀመር በመጀመሪያ ደረጃ ይቅርታ የሚጠየቀው አንድ ሰው ጥፋቱን አምኖበት አጥፍቻለሁ፣ ተጸጽቻለሁ ብሎ መጸጸቱን አሳይቶ ያ ደግሞ ተበድያለሁ የሚለው ሰውዬ ማለት ነው በቃ ከጭንቅላት ውስጥ ይሄ ተበድያለሁ ብሎ የሚያስበው ነገር ወጥቶለት። መልካም ፈቃዱ ከሆነ ነው ይቅርታ ሊያደርግልህ የሚችለው። እና አንተ ግን ይቅርታ እንዲደረግልህ ስለማትፈልግ ከኤርሜላ ጋር እንዲህ እንዲህ ተዳብሰ እዚህ ጋር ተስመ ምናምን ትሄድና ሩታዬ በቃ አብረን ምናምን፣ በምን ሂሳብ ነው እሷ ይቅርታ የምታደርግልህ? አሁን ማታ የሚመጡና ከኤርሜላ ጋር በእርግጠኝነት በቃ እንግዲህ ሞክረናል፣ ምንም ማድረግ አንችልም እኛ፣ እሷ ናት እንግዲህ የማትፈልገው ብለው ሩታ ይህንን ትዳር እንደማትፈልግ እና እሱ ከደሙ ንጹህ እንደሆነ ለማሳየት ይሞክራሉ የሚል ሀሳብ አለ ማለት ነው። ይሄ ሙጠምጢም ካለቀቀ ከሄርሜላ መለየት ከባድ እንደሚሆንብህ እኮ ለአንተ ደጋግመን ደጋግመን ተናግረናል። ሩታንም መልቀቅ የማትችልበት የራስ የሆነ በቂ ምክንያት ስላለ ነው። በነገራችን ላይ ትላንትና እሷም በደንብ ማለት ነው የመጣህበት አመጣጥ ስለገባት ማለት ነው፣ እንደ በፊቱ በአንተ ምክንያት ተናዳ፣ ተበሳጭታ ምናምን ማውራት አልፈለገችም። በደንብ ሪላክስ አድርጋ አንተ ሙድ ስትይዝ እሷም አብራሙድ እያዘች አንተ ስታለምጥ እሷም መልሳ እያለመጠች ስታናግር ነበር። ይህን ያደረገችበት ምክንያት ደግሞ የመጣህበት አመጣጥ በደንብ ስለታወቀ ማለት ነው። ምክንያቱም አንተ ከሄርሜላ ጋር ያለህን ግንኙነት መቼም ልትቆርጥ እንደማትችል ሩታ በሚገባ አረጋግጣለች። በነገራችን ላይ ይህንን ነገር በደንብ ስላረጋገጠች ልታደርግ የምትችለው ነገር ልክ አንተ ሙድ ስትይዝ አብራ ሙድ መያዝ፣ አንተ ስታለምጥ አብራ ማልመጥ ማለት ነው። ምክንያቱም ዛሬ እሷ አምናክ ተቀብላህ ይቅርታ ብታደርግ ነገ ተመልሰ ሄርሜላ ጋር እንደምትሄድ በደንብ ታውቋለች። ይህን ደግሞ በጣም በተደጋጋሚ ጊዜ አይተዋለች ማለት ነው። በተደጋጋሚ ጊዜ አንተም ማድረግህ በደንብ ለዚች ልጅ አሳይታታልና ያላት ብቸኛ አማራጭ ልክ እንዳንተ ማልመጥ ነው። ያው እንግዲህ ያልነው አልቀረም። በነገራችን ላይ እኔ በተደጋጋሚ እንደዚህ ስናገር እነሱ እንዲታረቁ ስለማትፈልግ ምናምን የሚባሉ ነገሮችም ኮመንት ላይ ከሚጻፉ ነገሮች አንጻር ይደርሰኛል። ለአንተ ምናገባ ምናምን። እኔ ያው እነሱ ሶሻል ሚዲያ ላይ የሚለቁትን ነገር እዚህ ጋር አምጥቼ አስቴት መስጠት እችላለሁ። ወይም በነገራችን ላይ ማለት ነው ማንኛውም ሰው አስቴት እንደሚሰጠው ግን ጭፍን የሆነ መውደድም ጭፍን የሆነ ጥላቻም እንዲኖረኝ አልፈልግም። ከተለቀቀው ነገር አንጻር የማስበውን እንዲህ ቢሆን ትክክል ነው ብዬ የማስበውን ነገር ከመናገርም ወደኋላ ማለት አልፈልግም እና አብርሃም አሁንም ቢሆን ማለት ነው በሄርሜላ እኔ አሁን በደንብ እያረጋገጥኩኝ ነው። ምክንያቱም አንድ ሰው ያለ በቂ ምክንያት የፈለገ ፍቅር እንኳን ቢይዘው ማለት ነው ፍቅር እንኳን ቢይዘው ለፍቅር ብሎ ትዳሩን የዚህን ያክል መስዋዕት ያደርጋል ብዬ አላስብም። አንድ ሰው ማለት ነው አዎ ፍቅር ሊሆን ይችላል ብዙ ብዙ ነገሮች ሊኖሩ ይችላሉና። የፈለገ ነገር ቢሆን በዚህ ደረጃ ላይ ያለች ሚስቱ እያለች ሄርሜላ በልጣበት የዚህን ያክል ርቀት መሄድ አለበት ብዬ እንደኔ አላስብም። ብዙዎቻችሁም ይህን ነገር ተደግፉታላችሁ ብዬ አላስብም። አንዳንድ ጭፍን የሆነ መውደድ ከምታሳዩ ልጆች በስተቀር ማለት ነውና አሁንም የሄርሜላ ሙጠምጢም በደንብ እየሰራ ነው ወገኖቼ። ይሄ ልጅ ጸበል መሄድ አለበት፣ ዛሬ እንደተመለከት ነው። እኔም መግቢያሌ ላይ እንዳሳያችሁ፣ እንግዲህ ተያይዘው መጥተዋል። እንደተለመደው እዛ ሩም ውስጥ ነው ማለት ነው። በቃ ነገሩን እውነታውን ለምን አትነግሩ? አንድ ሩም ውስጥ እንደምትኖሩ፣ የደባልነት ህይወት እንደተመቻችሁ፣ ያው ሌላ ሌላውን ነገር እግዜር ይውቀው ነው። እንግዲህ የዚህን ያክል ከተቀራረባችሁ ሌላ ነገር አይደረግም ብዬ ላምን የምችልበት ምንም አይነት ምክንያት የለም። በዛ ላይ ሄርሜላ የምታስጎመጅ አይነት ሴት ነች፤ ይሄ ምንም ጥርጥር የለውምና። እኔ እውነት የዚህ ታሪክ ማብቂያ በጣም መጥፎ ነገር እንዳይሆን ትልቅ ስጋት አለኝ። ምክንያቱም ወንድ ልጅ አስባችሁታል? ምንድን ነው ብቻ፣ የሆነ ነገር አቅርባችሁለት ምግብ ይወዳሉ ይባላሉ፣ ወንዶች ማለት ነው። እስኪ በምግብ ምሳሌ ላድርገውና እንደዚህ ያቀርባችሁለት አልበላም ሲል ማለት ነው። አብርሃም አስባችሁታል እና እቺ ልጅ ዴሊ እንደዚህ ሩም ውስጥ የሩም ውስጥ ያለ መጸዳጃ ቤት ውስጥ እንደዚህ አይነት ነገሮች እያሉ እኔ አብርሃም የፈለገ እንትን ቢሆን እራሱ እንጃ እነዚህ አይነት ነገሮች ይታለፋሉ ብዬ አላስብም። እና ይሄ ነገር ደግሞ ትልቅ መዘዝን ይዞ ሊመጣ ይችላል፣ ትልቅ የማያባራ ነገርን ይዞ ሊመጣ ይችላል እና ፕሊስ፣ ፕሊስ በጎኑ ያላችሁ የአብርሃም ጓደኞች እባካችሁ ጓደኛችሁ ትልቅ ችግር ውስጥ ከመግባቱ በፊት እሱ አሁን ላይ ምንም ነገር እየታየው አይደለም። በነገራችን ላይ ምናልባትም ይሄ እንደዚሁ ዝም ብለን የምንለው ነገር እውነት ሆኖ ምናልባት ነገሮችን ጋርደውበት ምናምን ሊሆን ይችላልና እባካችሁ አጠገበው ያላችሁ ልጆች ስለሱ የወደፊት ሕይወት የምታስቡ፣ የምትጨነቁ ሰዎች ፕሊስ ይሄ ልጅ ጸበል የምትወስዱበትን መንገድ ብታመቻቹ የተሻለ ነው ብዬ አስባለሁኝ፣ ማለት ነው። ሰላም እንዴት ናችሁ ቤተሰቦች? ከግማሽ ከደረስክ በኋላ ሰላም ትላለህ ምናምን እያላችሁ ነው። እና እንዴት ናችሁ? ደህና ናችሁ ወይ አለን? እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በአዲስ ቪዲዮ ተመልሼ ወደ እናንተ መጥቻለሁኝ። ልክ እንደተመለከት ነው በአብርሽ የቲክቶክ አካውንት ላይ እንደተለመደው ሄርሜላና አብርሽ ቅብጥብጥብጥ እያለች ማለት ነው። እሷማ በቃ አለሟን እየቀጨች እንደሆነ ነው የሚሰማኝ ምክንያቱም በደንብ ቅርብ አድርጋ ልጁን በምትፈልገው መንገድ እየነዳችሁ እንደሆነ ነው እየተሰማኝ ያለው። እና ለዛ በቃ ፊቷ ላይ ያለው የደስታ መንፈስ ፈገግቷ ምናምን በደንብ ይናገራል። በቃ የሆነ የድል አድራጊነት መንፈስ በሚደረገው ነገር እሷ የአሸናፊነት ስሜት የተሰማት እንደሆነ በደንብ ከምታደርጋቸው ነገሮች ይታያል። እና አብርሃም ደግሞ እንዳያችሁት ነው ቪዲዮ ላይ በደንብ ለበብላችሁት በቃ የሆነ በሷ በት ብሎ ወዲህ ስትል ቅብጥ ስትልበት፣ በቃ እንዲህ ብሎ ተገርሞ ከመሄድ ውጭ ሌላ ነገር ምንም ሲያደርግ አይተን አናቅምና፣ ሙጠምጢሙ ግን ጀል አድርጎታል። ወንድማችን አብርሃምን ጀል አድርጎታል። የምሬ ነው ላችሁ፣ አይመስላችሁም ቤተሰብ? የምር እኔ ሳየው አብርሃም ሁሌ ከእሷ ጋር ሲሆን እሷ ቅብጥ ስትል ምናምን ጀል ብሎ ነው የሚያያትና እንደውም እኔ አንዳንዴ ምነው ቀስብ አልኩኝ ምነው ቸኩ እያገባኝ ምናምን እያለ ሁሉ ነው የሚመስለኝና ምናልባትም በደንብ ፍቅር ይዞት ከሆነ እንደዚ አይነት ስሜት ሊሰማው ይችላል ብዬ አስባለሁኝ። እና አሁን ወደ ዋናው ነጥባችን እንመለስ። ሩታ ሁሉም ነገር ገልጾ ኖላታል። እንዳልኳችሁ ነው። በቃ ይሄ ልጅ የያዘው መንገድ በደንብ ስለገባት እሱ በመጣበት አይነት ዌይ ነው ነገሮችን ማስተናገድ እና እንትን ማለት እንዳለባት የተረዳችው። ስለዚህ ለሚያደርጋቸው ነገሮች ትላንት እንዳየናት ማለት ነው። እንደ በፊቱ ማልቀስ የለ፣ መበሳጨት የለ፣ ሌላ ገለመሌ ውስጥ መግባት የለ፣ ለምን እንዲሆን የለ፣ ለምን ይሄ የተደረገ የለ እንደሱ አልመጣም። እሱ ሙድ ሲይዝ አብራሃም ሙድ ይዛ ምናምን መሄድ ጀምራለች ሶ የዚች ልጅ ብስለትን በደንብ እያየን ነው ማለት ነው። በቃ ሩታ ሁሉም ነገር ገብቷታል። መቀየር ለማይችል ነገር ኢነርጂ ማባከን፣ መናደድ፣ ሌላ አይነት ነገር ውስጥ መግባት፣ በተለይ ደግሞ አሁን ባለችበት ሁኔታ እንደማያስፈልጋት በደንብ የገባትና እየተረዳች ይመስለኛል ስለዚህ እኔ የምፈልገውም ነገር ከሩታ ይሄ ነው። በቃ ሁሌ ጊዜ እነሱ እሷን ሆን ብለው እኔ እኮ ሄርሜላ ምናልባትም ሆን ብላ እስኪ ዛሬ ደግሞ ሄደ ሩታ እናገኛት ምክንያቱም እንደምትናደድ ስለምታውቅ ኢነርጂዋን እንደምታባክን ስለምታል፣ እንደዛም ሊሆን እኮ ይችላል። በነገራችን ላይ ሶ እነሱ ይህን ነገር አስበው ለእሷ ምንም አይነት ጥንቃቄ ሳያደርጉ እንደዚህ የሚያደርጉ ከሆነ እሷም ተመሳሳዩን አይነት ነገር በማድረግ የእነሱን ቆሌ መግፈፍ ነው ያለባት። አምሹር በትናንትናው የሩታ ባህሪ አብርሃም ግራ መጋባት ውስጥ ተመልሶ ሳይገባ ይቀራል ብዬ አላስብም። ና ያው እንደተለመደው ወደ ሄርሜላ ተመልሷል ለሁለትና ለሁለት ቀን ያክል አልጠፋችም እኮ ግን መሽ ጠፍተለች። አልጠፋችም እኮ ትላንትና ነው እንጂ ያላየናት። አልጠፋችም ነበር እና የተወሰነ ጋፕ እንግዲህ እንትን ብሎ ተመልሰው መጥተዋል። አምሹር ዛሬም አንድ ላይ ሆነው የሚለቁት ቪዲዮ ይኖራል ብዬ አስባለሁ። በዛ ነገር ላይ በቂ ማብራሪያ ይሰጡናል ብዬ አስባለሁ። ልክ ሁላችንም እንደምንገመታው፣ ሁለት ጊዜ ሄጂ ሩታን ለማሳመን ከሩታ ጋር አብሬ ለመሆን ሙከራ አድርጌያለሁኝ፣ አልተሳካም ወዳጆቼ ቤተሰቦቼ፣ አትቀየሙኝ። ሩታ ጋር ሄጃለሁ አለውኝ ሞክሬያለሁ፣ ይቅርታ እንድታደርግልኝ ትዳሬን ለመመለስ ምናምን ጥረት አድርጌያለሁ። ይሄ ነገር ደግሞ ሊሳካ አልቻለም። ስለዚህ እዚህ ነገር ላይ የኔ ጥፋት የለበትም፣ እዚህ ነገር ላይ የኔ እጅ የለበትም። ስለዚህ እናንተም ተረዱኛ ተረዱኝ፣ በቃ ሩታ ቢካለችኝ እኔ ታዲያ ወደ ሄርሜላ መመለስ የለብኝም እንደዛ ነው የሚለው የበሬን ነው አትጠራጠሩ። ተመልሶ መጥቷል። ማታላ እንደዛ ለማለት ይሞክራሉ። ምክንያቱም እያንዳንዱ ነገር እንደዛ ነው። ሩታ ይቅርታ እንድታደርግላቸው አይፈልጉም። አውቀው በደንብ አድርገው ያናደዷትና ሄዶ እሱ የሆነ እንደ ይቅርታ እንደ መጠየቅ አይነት ነገር ማለት ነው። ይቅርታ ሲጠየቅ ትላንት የተናገርኩት ነገር አለ። ሰው ጥፋቱን አምኖ መጸጸቱን አሳይቶ ያ ሰው ደስ ካለው ነው፣ መልካም ፍቃዱ ከሆነ ነው ገና ይቅርታ የሚያደርገው ማለት ነው። ምክንያቱም ጭንቅላቱ ላይ ያለው ነገር ያሰው ሰው በድሎኛል የሚለው ስሜት ከጠፋለት በኋላ ነው ይቅርታ ሊያደርግ የሚችለውና ነገር ስለሚያውቁ እነሱ ተጠያቂ ላለመሆን የሚያደርጓቸው ነገር ነው። ቅድም እንዳልኳቸው አሁን ይመጡና እንግዲህ ሞክረናል በእኛ በኩል ምን የህፃኑንም ልብስ ይዤ ትላንትናም ጡጡ ይዤ ይዤ በዛ ላይ የህክምና ቀጠሮች ጋር ሄድን። ደግሞ አንድ የአልትራሳውንድ ቼክ ተደረጊ ምናም ብዬ ያለውኝ እንግዲህ እንዳያችሁት ነው። እሱ አትፈልግም። ታዲያ ምን ማድረግ አለብኝ? ወደ ሄርሜላ ከመመለስ ውጪ ይለናል ብለን እናስባለን ማለት ነው። ለማንኛውም ያው የመጨረሻ ላይ አውሮትን ነገር ብዙ ከቁም ነገር አትውሰዱብኝ። ወዳችኋለ ምሽት በሚለቀቁ ቪዲዮዎች ተመልሰን እንገናኛለን። ይመቻችሁ።